ሰላም ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ክብር ሁሉ ለእግዚአብሔር አማካችን ይሁን። ዛሬ ደግሞ እንደተለመደው መንፈስ ቅዱስ ያስተምረናል። መጽሐፍ ቅዱስ ሲናገር ያስተምራቸው ዘንድ መልካምን መንፈስ ሰጣቸው ተብሎ እንደተጻፈ እግዚአብሔር ዛሬ ለእኛ መልእክት አለው። እግዚአብሔር ነገራችን የሚሰራበት ህይወታችንን የሚቀይርበት ከእግዚአብሔር ዘንድ የሚለቀቅልን መልእክት አለ። በውስጤ የሞላውን አካፍላችኋለሁ፣ ጊዜያችሁን ስጡኝ። እግዚአብሔር ይባርካቸው፣ አሜን። መጽሐፍ ቅዱሳችን በአዲስ ኪዳን ላይ ዮሐንስ ወንጌል ምዕራፍ 12 ላይ እንደዚህ የሚል ቃል አለ። በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። ዮሐንስም ወንድሙን ያዕቆብን በሰይፍ ገደለው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዲያሰኝ አይቶ ጨምሮ ጴጥሮስን ደግሞ ያዘው ይላ። እግዚአብሔር የተመሰገነ። በዚያም ጊዜ ወደ ወይኒ አገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው ዘንድ አስቦ እያንዳንዱና አራት ወታደሮች ሆኖ እንዲጠብቁት በአራት ክፍል ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወኅኒ ይጠበቅዘን፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። ጌታ ስሙ ይባረክ። ስጀምር ብያለው ሄሮዶስ የተባለው ሰው ንጉስ፣ በዚያን ዘመን በቤተ ክርስቲያን ላይ፣ በአገልጋዮች ላይ፣ በቅዱሳን ላይ፣ በተለይ በመሪዎች ላይ በጣም ተጽዕኖ ያደርግ ነበር። ቤተ ክርስቲያን የክርስቶስን ወንጌል እንዳትሰብክ በክርስቶስ አገልጋዮች ላይ ተጽዕኖ ያደርግ ነበር እና ይሄ ተጽዕኖ አንዳንዶቹን በስም ያልጠቀሱትን ያስረም ይገልም ነበር። ፋይናሊ ሲናገር የዮሐንስን ወንድም ያዕቆብን በሰይፍ ስለትገደለው ይላል። እንደገና አይሁድን ደስ ለማሰኘት ጴጥሮስን ጨምሮ ያዘ። እንግዲህ ወገኖቼ ብዙ ጊዜ ይሄ ስፍራ ሲሰበክ ጴጥሮስ ላይ ብቻ ነው ፎከስ አድርጎ የሚሰብከው። ሄሮደስ ውስጥ ግን ንጉሱ፣ ብዙ በቤተ ክርስቲያን የሚያገለግሉትን ፊገራት ፊተኛ የሆኑትን ሰዎች ያስራል፣ ይገላል፣ ያጭር። ይህ ምንድን ነው? ዲያብሎስ በሄሮደስ ሆኖ ወንጌልን ለማስቆም ነው። ቤተ ክርስቲያንን ተጽዕኖ ስለመክተት ነው ሌሎች ወንድሞች እንዳያገለግሉ ለማስፈራራት ነው። በተለያየ ችግር እጁን ይጭንባቸው ማለት ችግር ያመጣ ነበር እና ዛሬ አንዱን ሲያስረው ዝም ይባላል፣ ነገ አንዱ ሲገለው ዝም ይባላል። እንዲህ እንዲ እያለ ወደ ሐዋርያ ተጠግቶ የዮሐንስን ወንድም ያዕቆብን በሰይፍ ስለገደለው አሁንም ዝም ተባለ። መጨረሻ ላይ ዋናውን ጴጥሮስን አስረው። ጴጥሮስ እንታውቃላችሁ ጌታ ኢየሱስ ክርስቶስ ግልገሎቼን፣ በጎቼን ጠቦቶቼን አደራ ያለው ነው። ቤተክርስቲያንን በዚህ ዓለት ላይ መሰረት አለው ያለው ነው። ጠብቅልኝ አደራ ያለው ነው። በምድር የምታስረው በሰማይ ይፈታል የታሰረ ይሆናል፣ በምድር ደሞ የምትፈታው በሰማይ ይፈታል ብሎ ስልጣንን የሰጠው ሰው ነው። ጴጥሮስ ከጌታ ዘንድ እስከ ሽምግልና እንደሚኖር የተነገረው ሰው ነው። ግን ያዘው። ጴጥሮስን መያዝ ማለት ቤተክርስቲያንን ኮላፕስ ማረግ ነው። ጴጥሮስን መያዝ ማለት ቤተ ክርስቲያንን ራእይዋ እንዳሄድ ማድረግ ነው። ምክንያቱም እረኛውን ምታመንጋው ይበተናል ተብሎ እንደተጻፈ። ነገር ግን ቤተ ክርስቲያን ዘግይታን ቢሆን እነ ያዕቆብ ሲገደሉ ገደሉ ዝምን ያለችው፣ ሌሎች ሲታሰሩ ዝምን ያለችው፣ ፋይናሌ ግን ጴጥሮስ ጴጥሮስ ሲያዝ ቤተ ክርስቲያን መጸለይ ጀመረች። በአደገኛ እንትናያ ወይኒ ቤት ያሰረው አራት ጭፍራ ክፍል ይላል ማለት አስራ ስድስት ወታደሮች ማለት ነው። አራት አራት በግሩፕ ወይኒ ቤቱን የሚጠብቁት። ከእርሱ ጋር ደግሞ ወይኒ ቤት ውስጥ በግራና በቀኝ የሚተኙ ሁለት አሉ። በዛ ላይ እሱ ወይኒ ቤት ውስጥ ጨለማ ቤት ውስጥ እጁ ታስሯል፣ እግሩ ታስሯል። እና በእንደዚ አይነት ነገር ውስጥ ነው ያስገባውና ያሰረው። ነገር ግን በቤተ ክርስቲያን ስለ ጴጥሮስ አጥብቆ ጸሎት ይደረግ ነበር። መጽሐፍ ቅዱስ ሲናገር የጻድቃን ጸሎት በስራው እጅግ ኃይልን ታደርጋለች። ስለሚል ስለ ቤተ ክርስቲያን የሚጸለየው ጸሎት ስለ ጴጥሮስ የሚጸለየው ጸሎት ሰማይ ደርሶ እግዚአብሔር መልአኩ ልኮ ጴጥሮስን ወይን ቤት ውስጠኛ ወይን ቤት ገብቶ ጎኑን ነኮ እንዳነቃው መጽሐፍ ቅዱስ ይናገር ነው። ጎኑን ነካ አድርጎ አነቃው። ከዚያ ጴጥሮስን ተከተለኝ ብሎ ጴጥሮስን ተከተለው። ወገኖቼ ዳሉስ ወንጌል እንዳይሰበክ ቤተ ክርስቲያን እንዳትሰፋ ሰዎች እንዳይድኑ ዋና ዋና አገልጋዮች ላይ እስር ብቻ አይደለም በተለያየ መንገድ ተጽዕኖ ያደርጋል በተለያየ ቃሉን እንድገልጸልዩልኝ ናል ጳውሎስ ለአገልጋዮች መጸለይ ጥሩ ነው። መደበኛ ህዝብ እንደሚጎዳው ይጎዳሉ። በኢኮኖሚ በኑሮ በተለያየ ነገር እንደ ማንኛውም ስጋ ልባዎች ይጎዳሉ። ነገር ግን ደግሞ የሰማዩን የክርስቶስን ወንጌል ስለሚገልጡ ብዙዎችን ከጨለማ ስለሚያድኑ ሌላ ተጽዕኖ ደግሞ አለባቸው። ለአገልጋዮች መጸለይ እጅግ እጅግ አስፈላጊ ነገር ነው። ጎኑን ነግቶ ምዕራፍ 12 ቁጥር 7 ላይ ፈጥነት ተነሳለው እና ጴጥሮስን ከወህኒ ቤት አወጣው። መላኩ ጴጥሮስን ከወህኒ ቤት ሲያወጣው ስለ ጴጥሮስ በቤተ ክርስቲያን እየተጸለየ ስለነበር ቀጥታ ጴጥሮስ ከዛ ወጥቶ ወደዛ ነው ሄደው። ከዚህ በኋላ ይህ ችግር በቤተ ክርስቲያን ላይ ተደጋግሞ የመጣ ስለሆነ ተደጋግሞ የመጣ ስለሆነ ይሄ የመጣው መልአክ ጴጥሮስን ብቻ በማስፈታት አልተመለሰም። ጴጥሮስን ብቻ በማስፈታት አልተመለሰም። በቀጥታ ጴጥሮስን ነፃ አውጥቶ ወደ ቤተ ክርስቲያን ከላከ በኋላ ይኸው ወይ እንግልዘስ ሚንጅል ቀጥታ ወደ ቤተ መንግስት ሄዱ። ቤተ መንግስት ሄድ ሄሮድስ ለሕዝቡ ንግግር ያደርግ ነበር። ህዝቡ እንደ እግዚአብሔር ድምፅ ነው ብሎ ይሰግድለት ነበር። መልአኩ መጥቶ ጴጥሮስን መታውና በትል ተበልቶ ሞቶ የለም ወገኖቼ፣ ይሄ እግዚአብሔር ዘንድ ተልኮ የመጣው መልአክ ዓላማው ጴጥሮስን ብቻ ማስፈታት፣ ነፃ ማውጣት አይደለም። ነገ የሚቀጥሉትም አገልጋዮች ሌላ ሰለባ እንዳይሆኑ ነገ ቤተክርስቲያን ወንጌል ከመስበክ እንዳትቆም ዋናውን የችግሩን ምንጭ አደረቀው። ሄሮዶስ አንድ አገልጋይ አንድ ሐዋርያ ለማሰር ብዙ ወታደሮች ይልካል። እግዚአብሔር ግን በመላኩ አንድ መልአክ ነው የላከው። ፋይናሊ በትል ተበልቶ ነው የሞተው። የችግሩን ምንጭ ለአንዴና ለመጨረሻ አደረቀው። ዛሬ ምንድን ነው

እንዲህ አይነት ችግር ደግሞ አሰልቺ ነው፣ ቦሪንግ ነው። ተስፋ እንድንቆርጥ በቃኝ እንድንል፣ ብዙ የእግዚአብሔር ሰዎች እንደዛ ብለዋል። ታውቃላችሁ፣ ኤልያስም በቃ እኔ ከአባቶች ያልበልጥም እና በቃኝ ውሰደኝ ብሏል። እኔ እርግጠኛ አይደለውም እንጂ ጴጥሮስም እዛ ወይን ቤት ውስጥ ሆኖ እኮ ድብን ያለ እንቅልፍ ተኝቶ ነበር። ለምንድን ነው መልአኩ የነካው? በጣም ጥልቅ እንቅልፍ ውስጥ ዲፕ ስሊፕ ይባላል። እዛ ውስጥ ገብቶ ነበር ጴጥሮስ። እዛ ዲፕ ስሊፕ ውስጥ ጥልቅ እንቅልፍ ውስጥ እያለ ከጎና ከጎና የተኙት ወታደሮች ነግተው የጠብቁት ነበር ዘመምንት መልአኩ ከነካው በኋላ ጎኑን ጴጥሮስ ሲነካ፣ እነዛ ደሞ ተኙ ጠባቆች ከሱ ላይ አንስቶ እንቅልፍ አዚም ለእነሱ ሰጥቶ መልአኩ ፒክ አድርጎ ጴጥሮስን አወጣው። ተመልሶ መልአኩ ወደ መጣበት ቢሄድ ተመልሶ በበቀል ጴጥሮስንም ሌሎችን የሚያሰር ነበር። ለዚህ ተደጋጋሚ ችግር አንድ ቋሚ መፍትሄ ያደረገለት ያው መልአክ ያው መልአክ ጴጥሮስን ነፃ ያወጣው መልአክ ሄዶ ዋናውን ችግር ፈጣሪ ዋናውን ባለስልጣን፣ የችግሩ ምንጭ አድርቆት ሄደ። ፎ ያለች ገዛ ቤተ ጌታ ስሙ ይባረክ። ቤተ ክርስቲያንን ያስቸገረውን ይሄንን ሰው ይሄንን ሰው በትል ተበልቶ እንዲሞት አድርገው መልአኩ። ከዚህ በኋላ ቤተ ክርስቲያን ለተወሰነ ጊዜ እፎይ አለች። ዛሬ የእኔና የእናንተን የችግር ምንጭ የሚያደርቅ የጌታ መንፈስ ቃል በኢየሱስ ስም በተደጋጋሚ ያስቸገራችሁ ነገር ይህን ቃል በሰማችሁበት ቅጽበት ከቃል ውስጥ ኃይል ወጥቶ እንዲያደርቀው ጸልላችኋል። ያሰለቻችሁ፣ ያታከታችሁ፣ ያስመረራችሁ እስከ መቼ ያላችሁ የአንዳንዱ ጀኔሬሽን በወንደ ከዘር የሚመጣ ነው። የአንዳንዱ በቃ የሚታገል መንፈስ በጌታ በኢየሱስ ስም ከናንተና ከናንተ ነገር ላይ የለቀቀ ይሆ አይ፣ ፕሬይ ኢን ማይቲ ኔም ኦፍ ጂሰስ። ከእናንተና ከእናንተ ነገር ላይ ከዚህ ሰዓት ጀምሮ የተነቀለ። መዥገር ከከብት ላይ ሲነቀል ደም ይፈሳል። ታውቃለች? ምን ማለት መሰለችው? ተጣብቃ አካል ሆናለች ከእንስሳው ጋር ከከብቷ ጋር፣ ደማዋን ነው የምትመጣው። እናንተ ላይ ተጣብቆ ብሌሲንጋችሁን የሚመጣው? ደስታችሁን ሐሴታችሁን በረከታችሁን የሚመጥ ለረጅም ዘመን የሚታገላችሁ የክፉ የችግራችሁ ሁሉ ምንጭ የሆነ በኢየሱስ ነው የተቆረጠ ይሆና። እኔን የምትሰሙን በዓለም ዙሪያ ያላችሁ ዛሬ እኔ ጌታ እንዲህ ብሎኛል፣ የችግሩን ምንጭ አደርቃለሁ ብሎኛል። ያስለቀሰሽን የችግሩን ምንጭ አደርቃለሁ። ያማረረን ልፋት ብቻ የሆነብ ነገር፣ ድካም ብቻ የሆነብ ነገር እያደር ወርሳች ወደ ታች የሚያድግ ካሮት ብቻ ነው የማቀው። ካሮት ብቻ ነው፣ ሰው ወደ ላይ ነው ማደግ ያለበት። ጌታ ኢየሱስ ክርስቶስ በሞገስ በጥበብና በሞገስ በቁመት በእግዚአብሔርም በሰው ፊት ያድግ ነበር ይላል። ሳሙኤልም እንደዛ ወደ ላይ ነው ማደግ ያለብን። በነገር ሁሉ ነው ማደግ ያለብን። አንዳንድ ሰው መንፈሳዊ ሆኖ በሌላ በኩል ደግሞ በጣም ፑል ነው። በነገር ሁሉ ማደግ አለብን። ኦል ሳይድ ማቹሪቲ ያስፈልገናል። ኦል ሳይድ ብለሲንግ ያስፈልገናል። በጣም እናመልካለን፣ በጣም እንጸልያለን፣ በጣም እናገለግላለን። ለብዙ ሰዎች በመንፈሳዊ ነገር እንደርሳለን። አዘ ሴም ታይም ደግሞ የሚያስፈልገን በምድራዊም ነገር እንዲሁም ብለስድ እንሆናለ። ይሄ እንዳይሆነ የፈለገ ክፉ፣ ዛሬ ከዚህ ቃል የተነሳ የችግሩ ምንጭ በኢየሱስ የደረቀ። መልአኩም ይላል ጴጥሮስን ነጻ ካወጣው በኋላ ቀጥታ ወደ ቤተ መንግስት ሄደ ቀጥታ ምክንያቱም ቢሄድ ነገ ደግሞ ተመልሶ ሊመጣ ነዋ። ሌላውን ሐዋርያ ሲያስር ተመልሶ ሊመጣ ነው። ቀጥታ ህዝብ ሰብሶ ሲናገር አየ። ለእግዚአብሔር ክብር እንዳልሰጠ ስላየ መታው ይላል። ከዛ በትል ተበልቶ ሞት እግዚአብሔር የዘመናት ችግራችን የዘመናት ችግራችን ምንጩን አደረግ። አሜን፣ ሀሌሉያ። ጌታ ስሙ ይባረክ። ኢየሱስ ጌታ ነው ሁለተኛ ነገሥት ላይ የሚገርማችሁ እቺ ኢያሪኮ የምትባል ከተማ አለች እናንተ አንብቡት ክፍሉን ምዕራፍ ሁለት ከ 19 እስከ 22 ኢያሪኮ የምትባል ከተማ አለች እቺ ከተማ ኢያሱ ምዕራፍ 6 ከ26 እስከ 27 ላይ ቅጥሯ በወደቀ ጊዜ እነ ኢያሱ በጣሉት ጊዜ በጩኸት ቅጥሯ በወደቀ ጊዜ በጣም ጽሩ ነበረች ባይዘወኝ ግንቡ ራሱ እንደ ህዳሴ ግድብ አምስት ስድስት መኪና ያስገዳል ነው የሚባለው። የኢያሪኮ ግንብ ጽኑ አያልም ትባል ነበር። እግዚአብሔር ግን በኢያሱ ጩሁ መለከት ነው ፍላቸው ሰባት ጊዜ በሰባተኛው ሁሉም ሲጮሁ ግንባ ወደቀ ይላል። ከዛ በኋላ ኢያሱ ቃል አውጥቶባል ነበር ይቺን ከተማ ለመስራት የተነሳ ሰው የተረገመ ይሁን ብሎ የበኩር ልጁ ይሙት፣ በሯን ሲያቆም ታናሽ ልጅ ይጥፋ ብሎ ማለ፣ ረገማት ይላል። ከዚ በኋላ ለረጅም ጊዜ ኢያሪኮ የተባለ ከተማ በእርግጥ ለመኖር ምቹ ነች ይላሉ። ሰዎችም ሲናገሩ ጥሩ ከተማ ነች፣ ለመኖር ምቹ ነች። ግን ውሃዋ ያስጨነግፋል። እዛ ከተማ ይጸነሳል፣ አያድግም። ይጀመራል፣ አይጨርስም። አንድ ሰው ተነስቶ ነገር ይጀምራል፣ አይጨርስም አገኘው ልጀምር ነው። ጌታን አመስግኖልኝ ባለማግስት እዛ ጋር ቆመ። ታገኝቻለች እዚህ ጋ የጀመረው ግን እዛ ጋ ጎማው ተንፍሶ። ታገኝቻለች ጭንገፋ ሞት የበዛባት ከተማ ነች። ህዝቡ ተስፋ የቆረጠባት ከተማ ነች። ነብዩ ኤልያስ ነብዩ ኤልሳ ኤልያስ ከተነቀለ ከተነጠቀ በኋላ ራፕቸር ካረገ በኋላ የእሱን ደብል መጎናጸፊያ ይዞ ሲመጣ የመጀመሪያ አገልግሎት የዮርዳኖስን ከፈለ። ቀጥሎ እያሪኮ ነው የመጣው። እጅግ ከተማ ውሃ መልካም ነው ውሃ ከተማዋ ለኑሮ መልካም ነች። ውሃ ግን ይጨነግፋል አሉት። ወገኖች ኤልሳ ያደረገው አዲስ ማሰሮ አምጡልኝ አለ። ጨው ጨመረበት። ውሃ ዋና የሚነሳበት ምንጩ የሪዘርቫ ያለበት ቦታ ዋናው ምንጩ ጋ ሄዶ ያንን ጨመረበት። ቃል የኤልያስ ድብል ቅባት ያለበት ነብይ ነው። ከዛሬ ጀምሮ እግዚአብሔር ውሃውን ፈውሻለሁ ይል ሞትናችን ቀፋ አይሆንም ብሎ ቃል አለ። ውሃውን ጨመረበት። ከዛ ጊዜ ጀምሮ ተፈወሰች። ጌታ ስሙ የተባረከ ይሁን። እየሄደ በየቤቱ ውሃ በጨው አላርከፈከ ምንጩ ላይ እኔ የማውራው ዛሬ ስለ ምንጩ ነው፣ ስለ መነሻው ነው። ስለ ሜን ኮዝ ሩት ኮዝ ስለሆነው በህይወታችን ላይ የተቸገመበት ሩት ኮዝ የሆነው ነገር በጌታ ቤት እሱ ነው የተመታው፣ እሱ ነው የተመጣው። ታያላችሁ፣ ከዚህ በኋላ ምልምልም ትጀምራላችሁ። ታያላችሁ፣ ከዚህ በኋላ ፍሬ ማፍራት ትጀምራላችሁ። ታያላችሁ፣ ከዚህ በኋላ ማምለት ትጀምራላችሁ፣ መብዛት ትጀምራላችሁ። ትንሽ ነገር ጀምራችሁ ብዙ ይሆናል። የሰራዊት ጌታ እግዚአብሔር የችግራችሁን ምንጭ አድርቅ ያለው ታያላችሁ። ከዚህ በኋላ የምትሰሙኝ ሰዎች ልጅ የሌላችሁ ልጅ መውለድ ትጀምራላችሁ። ኖ ሐኪም ምንም ይበላችሁ፣ እግዚአብሔር የመካንነት ነገር መጥቶባት መጥቶታሉ፣ ከዘራችሁ ላይ ከእናንተ ላይ ተመጥቷል። ልጅ የሌላችሁ ሰዎች ልጅ ትወልዳላችሁ። ስራ የሌላችሁ ሰዎች ስራ ታገኛላችሁ። የሆነ ቢዝነስ ጀምራችሁ እየጨነገፍባችሁ ጀምራችሁ እየጨነገፍባችሁ ያላችሁ ካላችሁ እግዚአብሔር እንዲህ ላል እርግማኑን መታሁት። ጌታ ስሙ ይባላል። ሃሌሉያ አስራ ሶስት ዓመት ጎባጣ የነበረችዋ ሴት በሉቃስ ወንጌል ምዕራፍ አስራ ሶስት ከአስር ጀምሮ ያለችው ለአስራ ስምንት ዓመት ጎባጣ የነበረችው ሴት አንድ ቀን እነሱ ምኩራብ ኢየሱስ ሊያገለግል መጥቶ አያትና እንዲህ አላት፣ ና ያንቺ ሴት በላላይ የድካም መንፈስ አየህ ያጎበጣት ለቀቀ። የድካም መንፈስም ይባላል። ይሄን የድካም መንፈስ አንዴ ሲመታላት ቀጣለች። የሞግወጣም ሚስጥር የድካም መንፈስ እምላችሁ እኮ ምንጩ ተመታ። የችግሩ ምንጭ ተመታ። አሜን ትላለች። ሲ ኮሜንት ላይ አሜን በሉ። አይ ሪሲቭ በሉ ተቀብያለሁ በሉ። ማትወልዱ ሰዎች መካን የተባላችሁ ሐኪም የነገራችሁ ትወልዳላችሁ። እርሻችሁ ያፈራል፣ ቢዝነሳችሁ ያፈራል። እናንተ ትበዛላችሁ። ያላያችሁን ደሞዝ ማየት ትጀምራላችሁ። ያልገባችሁበትን የስራ ሌብል መግባት ትጀምራላችሁ። ሃሌሉያ። ጌታ ብሎኝ ነው የችግሩን ምንጭ አደረግኩ ብሎኝ ነው ጌታ። የምላችሁ የሚገርማችሁ እግዚአብሔር በአጭር ጊዜ ብታምኑት ቃሉ በሕይወታችሁ ይሰራል። ይችን መልእክት በዓለም ዙሪያ ላሉ ወገኖች፣ ለተቸገሩ ወገኖች ይድረስ። እስቲ እስቲ ሰብስክራይብ ፎሎ አርጉ። ቻናላችን ይሄ ወርድ ኦፍ ፌዝ ሚኒስትሪ ነው። ወርድ ኦፍ ፌዝ ሚኒስትሪ፣ ይህ ቻናል እኔ ፓስተሩን መስል ባላለሁ። እስቲ ቻናላችንን ሰብስክራይብ አርጉት፣ ሼር አርጉት፣ ላይክ አርጉት። ብዙ ጋር ይድረስ፣ ለብዙ ሰዎች ይድረስ። ለምን እናንተ ብቻ ይሆናል? ለምን ባጭር ይቀራል? ተባረኩልኝ። እወዳቸዋለሁ። በሌላ መልዕክት እንገናኝ። ባይ ባይ። እግዚአብሔር ይባርቃቸው። ጌታ ፊት እናብራላቸው።